ሰላም ጤና ስጥልን የተከበራችሁ እና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን የምሽቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። ወቅታዊ ፈጣን መረጃዎች እንዲደርሳችሁ ቻናላችን ላይክ፣ ሸርና ሰብስክራይብ ማድረጋችሁ እንዳትረሱ እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዛችንን እያስቀደምን በቅድሚያም አበይቶችን አቀርብላችኋለን። የፋኖ ኃይሎች በጋሸና ከተማ ላይ ስልታዊ ወታደራዊ ውሳኔ ወሰኑ። ብልጽግና በበኩሉ ጋሸና ከተማን በሁለት ድሮን ቅኝት ሲጠብቁ ውለዋል። ዝርዝር የግንባር መረጃው ተሰናድቷል። የፋኖ ኃይሎች መጠነ ሰፊ ማጥቃትና ድሎች በከተሞች ከፍተኛ መነቃቃት ፈጥረዋል። ይህንን ተከትሎ የብልጽግና አገዛዝ በአማራ ክልል የኢንተርኔት አገልግሎትን ሊያቋርጥ መሆኑ ተሰምተዋል። ቀይ፣ ቢጫና አረንጓዴ ዞኖች ተብለው የተለዩት የአማራ ቀጠናዎች፣ በእነዚህ አካባቢዎች ኢንተርኔትን በተመለከተ አገዛዙ የደረሰበትን ውሳኔ በዜናችን ይዘነዋል። በትግራይ የህወሓት ጄኔራሎች ትግራይ ልጆቿን እየሰበሰበች ነው በሚል መሪ ቃል ተከታታይ ስብሰባዎችን በማድረግ ላይ ናቸው። የተከዜ ዘብ በበኩሉ በአመራሮች በኩል ለቀጠናዊ ግምገማ መቀመጡ ተሰምተዋል። ይህም ሌላኛው ዝርዝር መረጃችን ነው። የአሥመራው መንግስት ለፕሬዝዳንት ታዬ ንግግር ምላሽ ሰጥተዋል። ምላሹ ምንድ ነው የሚለውን ጨምሮ የሁለቱ ኃይሎች ዕለታዊ ክሶች መጨመራቸውን በተመለከተ በአፍሪካ ቀንድ ዜና ትንታኔያችን ዳስነዋል። እነዚህንና ሌሎች የግንባር ሀገራዊ፣ ቀጠናዊ መረጃዎችን ዜና ትንታኔዎችን ይዘናዋል። በድጋሚ አብራችሁን ቆዩ እያለን ወደ ዝርዝር መረጃዎቹ እናምራለን። የፋኖ ኃይሎች በጋሸና ከተማ ላይ ስልታዊ ወታደራዊ ውሳኔ ወሰኑ። ብልጽግና በበኩሉ ጋሸና ከተማን በሁለት ድሮን ቅኝት ሲጠብቅ ውለዋል። በትናንትና ሁለት 11 ሰዓታት በወሰደው ውጊያ የጋሸና ከተማን መቆጣጠር የቻሉት የፋኖ ኃይሎች ዛሬ ከረፋት ጀምሮ በከተማዋ ጉዳይ ስልታዊ ወታደራዊ ውሳኔ መወሰናቸውን የግንባር መረጃዎች አመላክተዋል። በትናንቱ ውጊያ ብቻ አምስት የድሮን ጥቃት በርካታ የመድፍ ድብደባዎችን የሞርተርና ዙ ሀያ ሶስት ከባድ መሳሪያዎችን ጥቅም ላይ የዋለው ብልጽግና ከተማዋን ሊያውድማት መሆኑን ተከትሎ የፋኖ ኃይሎች ጥምጥማት፣ ቻይና ካምፕና መብራት ኃይል ተብለው በሚጠሩ ሶስት ወሳኝ ስፍራዎች ላይ የነበሩ የአገዛዙ ወታደራዊ ካምፖች በማጥቃት መጠነ ሰፊ የነፍስ ወከፍና የቡድን መሳሪያዎችን እንዲሁም በአስር ሺዎች የሚቆጠሩ ተተኳሾችን በመያዝ ከተማዋን በሶስት በር መልሰው እንዳጠሩትም ይህም ስልታዊ ወታደራዊ ውሳኔ እንደሆነ ነው የተገለጸው። ዛሬ እኩለ ቀን ከላሊበላ ተነስቶ ወደ ጋሸና ጉዞ ላይ የነበረ የብልጽግና ኮማንዶ ድብኮ ላይ በፋኖ ኃይሎች ተመትቶ የተመለሰ ሲሆን ከንፋስ መውጫ ወደ መቄት የሚወስደው መንገድ በጎንደር በኩል ባሉ የፋኖ ኃይሎች መንገዱ ተዘግቶ መዋሉ ተሰምተዋል። የጋሸና ወረዳን ገጠራማ መንደሮችን ጨምሮ የከተማዋን ሶስት መግቢያ በሮች አጥብበው የዘጉት የፋኖ ኃይሎች፣ የብልጽግና ጦር በበኩሉ ከመሃል ከተማው በከባድ መሳሪያ አሻግሮ እየደበደበ እንደሚገኝ ከግንባር የተገኘው መረጃ ያሳያል። ከጋሸና ከተማ ወደ እስታይሽ ወልዲያ መውጫ ያሉ አካባቢዎች አልፎ አልፎ የዘፈቀደ ድብ ደባ ሲፈጽም መዋሉ ተሰምተዋል። በዚህ ሳይወሰን ጋሸና ከተማን ለመጠበቅ ሁለት ድሮኖች ቅኝት ሲያደርጉ መዋላቸውም ታውቋል። የብልጽግና ጦር ከሸሸባት የስታይሽ ቀጠና በመመለስ ወደ ከተማው ተመልሶ ከገባ በኋላ ሁለቱም ድሮኖች በከተማዋና በዙሪያዋ ባሉ አካባቢዎች ቅኝት ሲያደርጉ መዋላቸው ታውቋል። የድሮን ቅኝቱ ከጋሸና ከተማ ጀምሮ ቦያ ቦያ ሚካኤል፣ ሻሪያ ገነት ሐሙሲት፣ የጋዞ ወረዳ መቀመጫ በሆነችው እስታይሽ ከተማ፣ የራስ አንጎት ወረዳ መቀመጫ በሆነችው አሁን ተገኝ ከተማ፣ ቀበሮ ሜዳ፣ ድልብና ኩልመስክ ድረስ ከጋሸና ከተማ ጀምሮ እስከ ዋድላ ድረስ ማለትም እንጭቄ ወንዝ የዶጌት የዋድላ ወረዳ መቀመጫ በሆነችው ኮን ከተማ ቋና ድረስ፣ ጋሸና ከተማ ጀምሮ እስከ ላሊበላ ድረስ ማለትም ጣጃ፣ ድብኮ፣ ዳቦ ከተማና አካባቢው ከጋሸና ጀምሮ እስከ መቄት ባሉ ማለትም አቃት፣ አርቢትና ወቄጣ ተብለው በሚጠሩ አካባቢዎች ድረስ ቅኝት ሲያደርጉ መዋላቸውን ከግንባር የተገኘው መረጃ ያሳያል። እንዲያም ሆኖ በድሮን ቅኝት ሲጠብቃት የዋለው ጋሸና ከተማ ምሽቱን ምን እንደሚያጋጥም የታወቀ ነገር የለም። በተለይም የብልጽግና አገዛዝ የሌሊት ውጊያ የማይችል መሆኑ፣ የድሮን ሽፋን አለማግኘቱ ለዳግም ሽንፈት እንደሚያጋልጠው ተጠባቂ ሆነዋል። በሌላ የግንባር መረጃም የፋኖ ኃይሎች በወራይሉ ውጊያ ከፍተኛ ድል ማስመዝገባቸውን የተመለከተ ዝርዝር የአውደ ውጊያ መረጃ ወጥቷልኝ። በወራይሉ ውጊያ የአርማ ብተናና የሚሊሻ አዛዦች እንደተደመሰሱ አፋብሃ መኔልክዝ የህዝብ ግንኙነት መምሪያው አረጋግጠዋል። በውጊያው ለይኩል የተባለ የወራይሉ ወረዳ ሚሊሻ አመራር ተሸኝቷል ያለው እዙ የአርማ ብተና ሻምበል መሪና ምክትል ሻምበል መሪውን ጨምሮ በርካታ የኃይል መሪዎች መደምሰሳቸው ታውቋልኝ። የብልጽግና አገዛዝ በአማራ ክልል ኢንተርኔት ሊያቋርጥ መሆኑ ተሰማ። የብልጽግና አገዛዝ በአማራ ክልል የኢንተርኔት አገልግሎትን ሊያቋርጥ መሆኑ ለጣቢያችን የደረሰው መረጃ ያሳያል። የፋኖ ኃይሎች መጠነ ሰፊ ማጥቃት በከተሞች ከፍተኛ መነቃቃት እየፈጠረ እንደሆነ የገመገመው አገዛዙ ዋና ዋና የውጊያ ማዕከሎችን ወይንም ቀይ ዞን በሚል የተለዩትን ቀጠናዎች ሙሉ በሙሉ ቢጫ ዞን በሚል የተለዩትን ደግሞ ከፍተኛ የሆነ የስርጭት ገደብ በማድረግ አረንጓዴዎችን ደግሞ በመደበኛው የ የኢንተርኔት አገልግሎት ለማስቀጠል እንዳሰበ ምንጮች ጠቁመዋል። እንደ መረጃ ምንጮች ኢንተርኔት የሚቋረጥባቸው አራቱም የአማራ ግዛቶች ሲሆኑ ቀይና ቢጫ ዞን በሚል የተለዩ የውጊያ ቦታዎች ልዩ ትኩረት ተደርጎባቸዋል። የወይዘሪት ፍሬሕይወት ታምሩ መስሪያ ቤት የኢንተርኔት አገልግሎት ከሚያቋርጥባቸው ሰፋፊ ቀጠናዎች ዋናው ወሎ ቤተ አማራ እንደሆነ ታውቋል። በተለይም የሰሜንና ምዕራብ ወሎ ወረዳዎች እንዲሁም የደወሉ አምባሰድና ሀይቅ ዙሪያ ያሉ ቀጠናዎች ከወዲው የኢንተርኔት መቆራረጥ እየታየባቸው እንደሆነ ታውቋል። አገዛዙ በደህንነት ክትትል ስራ ኦፕን ሶርስ በሚል የበይነ መረብ ከሚያገኛቸው መረጃዎች በላይ በአሁኑ ሰዓት የፋኖ ኃይሎች እያስመዘገቡት ያለው መጠነ ሰፊ ድል የኢንተርኔቱ መስራት ለመረጃ ስርጭት ሰፊ ድል የፈጠረ በመሆኑ በዋና ዋና ከተሞች ህዝብን ለትግል የሚያነቃቃ በአንጻሩ በሰራዊቱ የውጊያ ሞራል ላይ ከፍተኛ ጫና እያደረሰ በመሆኑ አገልግሎቱን ቀይና ቢጫ ብሎ በሰየማቸው የውጊያ ቀጠናዎች ለማቋረጥና ለማዳከም እንዳቀደ ነው የተሰማው። ምንጮች አክለው የኢንተርኔት መቋረጥ የተፈለገበትን ምክንያት ሲያብራሩም የተቀናጀ የድሮን እና የሜካናይዝድ ዘመቻ ለማካሄድ የታለመ ነው ብለዋል። የፋኖ ኃይሎች የብልጽግና ሰራዊት ላይ ከፍተኛ ምት እያደረሱበት በሚገኝበት በዚህ ጊዜ ውሳኔው አገዛዙ ኢንተርኔት ለማቋረጥ ማቀዱ ከእስካሁኑ የከፋ የጦር ወንጀል ለመፈጸም እንዳቀደ አመላካሽ ነውም ተብለዋል። የሰራዊቱ የቁጥር መመናመን የውጊያ አቅም ማነስና የመዋጋት ሞራል አልባ መሆን ፈተና የሆነበት አገዛዙ የቴክኖሎጂ እድሎቹን የተሰበረ ወንበሩ ማራዘሚያ አድርጎ ለመጠቀም ጥረቱን እንደቀጠለ ነው። ኢንተርኔት የመዝጋት እቅዱ ዛሬ በተወሰኑ የአማራ ክልል አካባቢዎች የተጀመረ ሲሆን፣ በተለይም በወሎ ቤተ አማራ ቀጠናዎች የኢንተርኔት መቆራረጥ እንዳጋጠመ የግንባር ዘጋቢያችን አረጋግጠዋል። በቀጣዮቹ ቀናት ከዋና ዋና ከተሞች ውጭ ፋኖ በስፋት የተቆጣጠራቸውና በማንኛውም ሰዓት በሚገባባቸው ያላቸው የወረዳ ከተሞች ሙሉ በሙሉ አሊያም በከፊል ኢንተርኔት ተቋርጦ የድሮን ጥቃት ሊካሄድ እንደሚችል ምንጮቻችን የጥንቃቄ መልእክታቸውን አድርሰውናል። በትግራይ የህወሓት ጀኔራሎች ትግራይ ልጆቿን እየሰበሰበች ነው በሚል መሪ ቃል ተከታታይ ስብሰባዎችን በማድረግ ላይ ናቸው። የተከዜ ዘብ በበኩሉ በአመራሮቹ በኩል ለቀጠና ግምገማ መቀመጡ ተሰምተዋል። ትግራይ ልጆቿን እየሰበሰበች ነው በሚል መሪ ቃል በመካሄድ ላይ ያሉ ተከታታይ ስብሰባዎች በአመዛኙ በህወሓት ጄኔራሎች የሚመሩ ሲሆን የስብሰባው ዓላማም በማንኛውም ጊዜና ሰዓት ጦርነት ቢከፈት ወታደራዊ አመራር ለመስጠት ያለመ ጓዳዊ መተማመኖችን ለመፍጠር ያለመ እንደሆነ ነው የተጠቆመው። በተከታታይ ስብሰባዎቹ ሌተናል ጄኔራል ፍሳ ኪዳኑ፣ ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጄኔራል ማሾ በየነ፣ ብርጋዴር ጄኔራል ምግብ ሀይሌ እንደተገኙ መረጃው ጠቁመዋል። ትግራይ ልጆቿን እየሰበሰበች ነው በሚል መሪ ቃል በመካሄድ ላይ ያሉ ተከታታይ ስብሰባዎች በህዋት የፖለቲካ አመራር ብቃት እምነት ያጡ የድርጅቱ ጄኔራሎች ወታደራዊ አስተዳደር የመመስረት ፍላጎት ያላቸው በሚመስል መልኩ የፖለቲካ አመራሩን ባገለለ ሁኔታ ስብሰባዎችን እያካሄዱ እንደሆነ ነው የታወቀው። በእነዚህ ተከታታይ መድረኮች ላይ ጀኔራሎች ባሰሙት ንግግር የትግራይ የግዛት አንድነት እንዲረጋገጥ ቀዳሚ የትግል አጀንዳችን አድርገን እየሰራንበት ነው ብለዋል። የትግራይ መሬቶች በወራሪዎች እጅ ይገኛሉ ያሉት የህወሓት ጀኔራሎች፣ እነዚህ መሬቶች ለትግራይ ህልውና ወሳኝ ናቸው በሚል መገንጠልን አላማው ላደረገው ጦርነት መዘጋጀታቸውን ሲናገሩ ተሰምተዋል። የበንዲን እንዳለ የተከዜ ዘብ ቀጠናይ ግምገማ ማድረጉም ተሰምተዋል። የአማራ ህዝብ የትግል አስኳል ከሆኑት የመታገያ አጀንዳዎች አንዱ የሆነው የወሰንና የማንነት ጉዳይ በዘላቂነት ድልን ለማጽናት ከተደራጁ አማራዊ ኃይሎች አንዱ ከሆነው የተከዜ ዘብ ቀጠናይ ግምገማ ያደረገው ከተከዜ ማዶና በሱዳን ያለውን የህወሓት ታጣቂ እንቅስቃሴ በተመለከተ ነው። የወልቃይት ጠገዴ አማራ በእጁ ያስገባው አንጻራዊ ነጻነት ዘላቂ ለማድረግ በባህላዊ አደረጃጀት ራሱን ከወራሪው ኃይል ከመጠበቅ ባሻገር ህዝባዊ አቅም የሆነውን የተከዜ ዘብ የተሰኘ ህዝባዊ ጦር በማደራጀት በምሽግ ውሎ በምሽግ በማደር ላይ እንደሚገኝ ይታወቃል። የተከዜ ዘብ በእድሜና በፆታ ሳይገደብ እድሜው ከ20 ዓመት በላይ የሆነ የወልቃይ ጠገዴ አማራ ለማንነቱ ታጥቆ የሚታገልበት አደረጃጀት ሲሆን፣ በዚህ ጠንካራ አደረጃጀት ውስጥ በርካታ ወጣቶች ወጣቶችና ጎልማሶች የማንነታቸው ዘብ ሆነው በተጠንቀቅ ላይ ይገኛሉ። ሀገራ እንፈልግም፣ እኛ ቀመኝ አይደለም፣ ከዚህ የተሻግረን መሬት ስጡን አላለም። ከተከዜ ወደዚህ ማዶ ግን አማራ ነው፣ መሬቱ ሰው አማራ ነው። አማራ ሁነን እንድንኖር ይህ የተከዜ ዘብ አባል አክሎም የተከዜ ዘብ ዋነኛ ተልዕኮ ዳግም ለወረራ ተከዜን የሚሻገር ወራሪን የምናሳፍርበት የጸረ ወረራ ትግላችን መመከቻ ነው ሲል አስረድተዋል። ጣቢያችን በቀደሙት ዘገባዎቹ እንዳመላከተው የተከዜ ዘብ በሁለት ግንባር ማለትም ከተከዜ ተሻግሮ ወደ አማራ እርስት ለወረራ ሊመጣ የሚችለውን የህወሓት ታጣቂ እንዲሁም የዚሁ ታጣቂ አካል የሆነውና በሱዳን በቅጥረኛ ነፍሰ ገዳይነት ተሰማርቶ የሚገኘው ኃይል ለዳግም ወረራ ሰርጎ እንዳይገባ በሁለቱም ግንባሮች የጸረ ወረራ ትግል በማድረግ ላይ ይገኛል። የተከዜ ዘብ ከሻለቃ በላይ ያሉ አመራሮች በተገኙበት መድረክ የወልቃይ ጠገዴ የአማራ ማንነትና ወሰን በዘላቂነት የማስከበር ትግል ከመቼውም ጊዜ በላይ ህዝባዊ አንድነትና ስትራቴጂያዊ አመራር ይጠይቃል ሲል መገምገሙ ተሰምተዋል። አድማጭ ተመልካቾቻችን ምርጫችሁን ጣና ቲቪን ስለምታደርጉ እናመሰግናለን። የዛሬ መስከረም 28 የምሽት መረጃ ዜናና ዜና ትንታኔዎቻችን እንደቀጠሉ ነው። ኤርትራ ለፕሬዚዳንት ታዬ ንግግር ምላሽ ሰጥታለች። ዕለታዊ ክሶች መጨመራቸውም ሁኔታዎችን የድንበር ተሻጋሪው ጦርነት ዋዜማ አስመስሏቸዋል። ፕሬዚዳንት ታዬ አጽቀ ሥላሴ ባለፈው ሰኞ ዕለት ለሁለቱ ምክር ቤቶች ባደረጉት የመክፈቻ ንግግር ላይ አስተማማኝና ዘላቂነት ያለው የባህር በር የማግኘት ጉዳይ በዓለም አቀፍ ደረጃ ቁቡልነቱ ጨምሯል ማለታቸው ይታወሳል። በዛሬ ዕለት የኤርትራ መንግስት በቃል አቀባዩ የማነ ገብረ መስቀል በኩል ምላሽ የሰጠው ፕሬዚዳንት ታዬ የባህር በር የማግኘት ጉዳይ አስተማማኝ ደረጃ ላይ ደርሷል ባሉበት ንግግራቸው ነው። ቃላቀባዩ የማነ ገዢ ብልጽግና ፓርቲ በብሉ ናይልና ቀይ ባህር ላይ ያንጸባረቀው ትርክት ግራ የሚያጋባና ለማሰብ የሚከብድ ነው በማለት ተችተዋል። የማነ በብሉ ናይልና በቀይ ባህር አጀንዳዎች መካከል ከጂኦግራፊያዊ ግንኙነት፣ ከሕጋዊ ንጽጽር ወይም ከጂኦፖለቲካ ተመጣጣኝነት አንጻር አንዳችም ተመሳሳይነት የለም ብለዋል። የማነ ቅዠት ሲሉ የጸሩት ብልጽግና ፓርቲ በቀይ ባህር ላይ የሚያራምደው ትርክት በብዙ ነውጦችና ችግሮች በሚታመሰው ቀጠና ውስጥ አላስፈላጊና ሊወገድ የሚችል ግጭት የሚቀሰቅስ ይዘት ባይኖረው ኑሮ ምንም ለውጥ እንደማያመጣና እንደማይረባ ቅዠት ቆጥሮ መተው ይቻል ነበር በማለት አጣጥለዋል። በየዕለቱ በሚባል ደረጃ የብልጽግናው አገዛዝ እና የአስመራው መንግስት መካሰስ የተባበሩት መንግስታት ድርጅት ላይ ሌላ መልክ ይዟል። ድንበር ተሻጋሪ ጦርነቱ አፋፍ ላይ በደረሰበት በዚህ ወቅት የብልጽግናው አገዛዝ ለተመድ ያስገባው ሁለተኛ ዙር ደብዳቤ የቀጠለው መካሰስ አካል ሆነዋል። የአስመራው መንግስት ተጨባጭ ባለው መረጃና ማስረጃ የብልጽግናው አገዛዝ በወደብ አጀንዳ ምክንያት ሊወረኝ ነው የሚሉ መሟገቻዎችን ተመድ ጨምሮ ለዓለም አቀፍ ማህበረሰብ አቅርበዋል። የብልጽግና አገዛዝ በበኩሉ የባህር በር ጥያቄዎችን ዓለም አቀፍ ተቀባይነት አግኝቷል በማለት ላይ ነው። የፖለቲካ ታዛቢዎች በበኩላቸው ሀገራት በድርድርና በሰላማዊ መንገድ ለንግድ የሚሆን የባህር አክሰስ ማግኘት አለባቸው የሚለውን የዓለም አቀፍ ማህበረሰብ የድጋፍ እድል ብልጽግና በተከታታይ ወታደራዊ ዛቻዎቹ እንዳመከነው አስተያየታቸውን በመስጠት ላይ ናቸው። ቢያንስ በብልጽግናው ያገዛዘመን ይህ እድል ከኤርትራ ጋር በስምምነት ማግኘት የሚቻልበት እድል ጠቧል የሚሉት የጉዳዩ ተከታታዮች የኢትዮጵያን የወደብ አጀንዳ ድህረ ብልጽግና በሚመጣው ህዝባዊ መንግስት ላይ ታል። ይህን የፖለቲካ ታዛቢዎች አስተያየት መግፋት የማይቻለው ደግሞ ብልጽግና ያስመረውን መንግስት የሚሆንእጅልበትን መንገድ በማየት ነው። ብልጽግና ባለፈው ኦክቶበር ሁለት ለተመድ ባስገባው አቤቱታ ላይ ኤርትራና ህዋት ጦርነት ሊከፍቱብኝ በቅንጅት እየሰሩ ነው ሲል መክሰሱ፣ ቦልዲያ በተፈጸመው የፋኖ ኃይሎች ጥቃት የአስመራው መንግስት እጁ አለበት የሚል ክስ መካተቱ ብልጽግና በስልጣን ላይ እያለ ኢትዮጵያ ያሰወደ ተጠቃሚና ተጋሪ መሆን የምትችልበት ሰላማዊ እድል ጨርሶ ለመጥፋቱ አስረጅ ምሳሌ ሆኖ ቀርበዋል። የኢትዮጵያ የባህር በር ጥያቄ ዓለም አቀፍ ሕጎችንና የሰጥቶ መቀበል መርህን በጣሰው የብልጽግና አገዛዝ ጦረኝነት የተነሳ አጀንዳው በመቃብሩ ላይ ካልሆነ በእርሱ መንገድ የመሳካት እድሉ ተሟጧል የሚሉት የጉዳዩ ተከታታዮች እንግሊዝን ጨምሮ ሀያላን ሀገራት የብልጽግናው አገዛዝ ከተሳሳተ ስሌቱ እንዲታቀም መጠየቃቸውን ማሳያ አድርገው ያቀርባሉ። የብልጽግናው አገዛዝ በቀውስ ውስጥ ስልጣኑን የማስቀጠል ልምድ ያለው በመሆኑ ይህንን የሀያላን ሀገራት ግሳጼ ከመቀበል ይልቅ በጦርነት ፖሊሲው እንደሚገፋ፣ ቢያንስ ቀጠናዊ ውጥረቶችን እያሳደገ በሚፈጠረው ቀውስ እኔ ከሌለው ኢትዮጵያ ትፈርሳለች በሚል ሕዝባዊ ፍርሃት በማስፈን መቀጠል እንደሚፈልግ የጉዳዩ ተከታታዮች እምነት ነው። በርግጥ ጉዳዩን አስፍተው የሚመለከቱት ሌሎች አስተያየት ሰጪዎች ብልጽግና ለተመድ የጻፈው አቤቱታ በአንድ በኩል እያዋለደ ያለውን ድንበር ተሻጋሪ ጦርነት ወደ አንድ ምዕራፍ ለማሳደግ፣ በሌላ በኩል ከገጠመው ዲፕሎማሲያዊ ውድቀት በእንዲህ አይነት ክስ ለመነሳት መሞከሩን ያሳያል ብለዋል። ይህ ዜና እስከጠናቀረበት ሰዓት የብልጽግናው አገዛዝ ለተመድ ላስገባው የአቤቱታ ደብዳቤ የአስመራው መንግስት በጉዳዩ ላይ የሰጠው ምላሽ የለም። በመጨረሻም የብልጽግና ጥምር ጦር የነፍስ አድን ሩጫ ላይ ነው። በሸዋ ግንባር ለማይድን ስርዓት ወደ ወገኔ መተኮስ በቃኝ ያሉ ሚሊሻዎች ከስምሪት ቀጠናቸው ወጥተው ፋኖን ተቀላቅለዋል። አማራ ጠል አገዛዝ የብልጽግና ስርዓት የአማራ ወጣቶችን ከየቤታቸውና ከየስራ ቦታ ጭምር እያፈሰ፣ የገዛ ወንድሞቻቸውን እንዲወጉ በሚሊሻ ስም አደራጅቶ ያሰለፈ ቢሆንም በህዝብ ዘንድ ከማህበራዊ ሕይወታቸው ጭምር የተገለሉ የሚሊሻ አባላት ፋኖን መቀላቀል ከህዝብ ጋር መታረቅ እንደሆነ በማመን ከስምሪት ቀጠና በመውጣት ላይ ይገኛሉ። በሸዋ ግንባር መዋቅራዊ መፈራረስ የገጠመው የብልጽግና አገዛዝ ሰራዊት መፍረሱን ቀጥሏል ያለው አፋር ሸዋ ጠቅላይ ግዛት እዝ በግንባር ተጋድሎ ከሚማርከው ሰራዊት በተጨማሪ ህዝባቸውን ከርተው ከስርዓቱ ጋር ወገን የነበሩ የሚልሻ አባላት ይቅርታ ጠይቀው ፋኖን እየተቀላቀሉ ይገኛሉ ብለዋል። በትናንትናው ዕለት መስከረም 27 ሰላ ድንጋይ ከተማ ከመሸገው ጥምር ጦር ከርተው ስምንት የሚልሻ አባላት የአማራ ፋኖ አፋር ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ደጃዝማች ተሰማ እርገጤ ክፍለ ጦር መቀላቀላቸውን እዙ ለጣቢያችን በላከው ማብራሪያ ገልጸዋል። ወደ ፋኖ ከተቀላቀሉ የሚልሻ አባላት ውስጥ የሻምበል መሪና የመቶ መሪዎች ጭምር እንደሚገኙበት የእዙ መረጃ ያመላክታል። ምንዳብሩ ብሩ የሚልሻ ሻምበል መሪ፣ አየለማሞ የሚልሻ መቶ መሪ፣ በላይ ተክለ ሃይማኖት የሚልሻ መቶ መሪ፣ እናም ሌሎች ተጨማሪ አምስት የቲም መሪና የሚልሻ አባላት ፋኖን መቀላቀላቸው ታውቋል። ከጨፍጫፊው ጫፊው መከላከያ ቀጥተኛ ትዕዛዝ እየተቀበሉ የአማራ ሕዝብና የአማራ ፋኖ ላይ ነፍጥ አንስተው ሕዝባቸውን ሲወጉ የቆዩ የሚሊሻ አባላት ስርዓቱ እንደማይድን በማወቅ ከህዝብ ጋር ለመታረቅ የፋኖን ትግል መቀላቀላቸው የብልጽግና መዋቅር ስርዓታዊ ፍርሰት እንዳጋጠመው ማሳያ ነው ሲል አፋድ ሸዋ ጠቅላይ ግዛት እዝ ገልጸዋል። የብልጽግና ግዛዝ የአካባቢ የጸጥታ አቅምን መጠቀም በሚል በመቶ ሺዎች የሚቆጠሩ ሚሊሻዎችን መልምሎ በማሰልጠን በአማራ አራቱም ግዛቶች ያሰማራ ቢሆንም ቁጥራቸው በቀላሉ የማይገመት ሚሊሻዎች የፋኖ ትግል በመቀላቀል አሊያም መሳሪያቸውን በመሸጥ ከአካባቢያቸው እርቀው በመሰደድ ላይ ናቸው። የሚሊሻ አባላት አገዛዙን እየከዱ በያቅጣጫው የፋኖ ኃይሎችን በሚቀላቀሉበት በዚህ ጊዜ በተለይም በሸዋ ጠቅላይ ግዛት ፋኖን የሚቀላቀሉ የሚሊሻ አባላት የታድሶ ስልጠና ወስደው የአባት አርበኞችን አደረጃጀት እንዲቀላቀሉ እንደሚደረግ የግንባር መረጃው ያሳያል። ተመልካቾቻችን በመቀጠል የአፋር ሰሞነኛ የግንባር ውሎ መረጃዎች በድርጅቱ ምክትል ቃል አቀባይ አርበኛ አበበ ሙላቱ እንደሚከተለው ይቀርባል። አማራ ፋኖ ህዝባዊ ድርጅት ያው ደውያው የአገዛዙ ኮማንዶ ከባድ ጉዳት ደረሰበት፣ በበቀል የንጹሐንን ቤቶች አቃጠለ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር አካል የሆነው ጀግናው አጼ ዳዊት ክፍለ ጦር ከጀግኖች የአባት አርበኞች ፋኖ ጦር ጋር በመሆን በዛሬው እለት በሚዳ ወረዳ በይጎቪያ ቀበሌና በጃማ ደጎሎ ወረዳ ገባ ሜዳ ቀበሌ አገዛዙ ልዩ ስልጠና አለው በሚል በሚመካበት የመቶ አንደኛ አየር ወለድ ክፍለ ጦር ላይ በፈጸሙት የተቀናጀ ጥቃት ከፍተኛ ጉዳት አድርሰውበታል። ጠላት መነሻውን የሚዳ ወረዳ ንኡስ ከተማ ከሆነችው ሬማ ከተማ በማድረግ ወደ ኢጎቪያ ቀበሌ ተንቀሳቅሶ የነበረ ሲሆን ጀግና ተዋጊዎቻችን አመቺ ቦታ እስከሚደርስ ጠብቀው ቀለበት ውስጥ ካስገቡት በኋላ በተቀናጀው ውጊያ ከባድ ዋጋ አስከፍለውታል። በጀግኖቻችን ክንድ የደረሰበትን ምት መቋቋም ያቃተው ያገዛዙ ጦር እንደለመደው ያለምንም ሐሳብ የጥይት መዓት ከማዝነቡን ባሻገር ወደ አጎራባች ወረዳ ሞርተር ከአከታትሎ በመተኮስ በወሎ ቤት አማራ ጃማ ደጎሎ የገባ ሜዳ ቀበሌ ልዩ ቦታው አርሴማ በተባለ ስፍራ የንጹሃንን ቤቶች ሙሉ በሙሉ አቃጥሏል፣ ጉዳት አድርሷል። ይህ መግለጫ በሚወጣበት ሰዓት ሬማ ከተማ መሽጎ የሚገኘው የጠላት ኃይል በከበባ ውስጥ የሚገኝ ሲሆን ውጊያም እየተደረገ ይገኛል። ዝርዝር መረጃ ነገ ይፋ የምናደርግ ይሆናል ማለት ነው። ክብርና ሞገስ ለሰማዕታት! ሰማዕታት ድላ! አማራ ፋኖ ህዝባዊ ድርጅትና መላው ፋኖ ድላ! አማራ ህዝብ ድላ! ኢትዮጵያ ህዝብ መስከረም 27 2018 ዓ ም አርበኛ አበበ ሙላቱ ከግንባር